የውሃና ኢነርጂ ሚኒስቴር ከዓለም አቀፍ ሶላር ሲስተም አላያንስ ጋር በመተባበር በአይነቱ የመጀመሪያ የሆነውን የሶላር ፕሮጀክት በተቋሙ ቅጥር ግቢ ውስጥ አስመርቋል። ሚኒስተሩ ታዳሽ ኃይል አመንጭን በስፋት ወደ ስራ ለማስገባት የሰራው መሆኑን ወቁልኝ ብሏል። ተቋማችን በሶስት ዘርፎች ላይ ትኩረት አድርጎ ይሰራል። አንድ ውሃ ነው፣ ሌላው ሀብት ነው፣ ሌላው ኢነርጂ ነው። ስለ ኢነርጂ ካወራን እንደ ሀገር ዘጠኝ ወር ስንገመግም 68 ሚሊየን 68 ሺህ ሜጋዋት ወይም 68 ጊጋዋት ፓወር በሀገር ደረጃ ላይ ኮንትሪቡት አድርጌናል። የማመንጨት አቅማችንን በዛ አድርሰናል። ትልቅ ስራ ነው። ከሶላር ወደ 10 ሺህ የሚጠጋ ማህበረሰብ ተጠቃሚ ሆኗል። ነገር ግን እዚህ ቁጭ ብለን ሶላር ምን ይመስላል፣ እንዴት ይሰራል የሚለውንም ብዙ ሰው አቆ በኢትዮጵያ ጥግ ላይ በሁሉም ቦታ እየሰራን በተቋም ደረጃ የኛ ሚኒስትሪ ከምሰራቸው ስራዎች ውስጥ ማሳያ እንኳን ያስፈልጋል የሚል ሀሳብ ነበረ። ፕሮጀክቱ ዘመኑን የዋጀና ኃይል ቆጣቢ ከመሆኑ ባሻገር በሀገራችን እየተተገበረ የሚገኘውን የማክሮ ኢኮኖሚ ማሻሻያ በእጅጉ የሚያጎላና በተለይም የግብርና ስራዎችን ለማዘመን ከፍተኛ ፋይዳ አለው። በሀገራችን የተጀመረው የማክሮ ኢኮኖሚ ሪፎርም በአጠቃላይ አጠቃላይ ሪፎርሞችን ተግባራዊ ከማድረግ አንጻር፣ በተለይ ይሄ ኢኮኖሚ ከፍተኛ የሆነ ኢነርጂ ይፈልጋል። ከዛ አንጻር በተለይ የግብርናውን ዘርፉን ከማዘመን አንጻር በዝናብ ውኃ ብቻ ትንጠልጥል መኖር ስለማንችል ሶላር ፓምፖችን በመጠቀም ከገጽ ምድር ውኃ በመሳብ የከርሰ ምድር ውኃ በመስፋት በመግፋት ለተለያዩ የግብርና ምርቶችና ምርታማነትን ማስፋት ጀምረናል። ይሄም አንድ አካባቢ ነው፣ አንድ ኤሪያ ኦፍ ኢንተረስታችን ነው። ይሄ ደግሞ ለየት የሚያደርገው ምንድን ነው? አንደኛ ሶላሉ ሀርቨስት እናደርጋለን። ሶላሉ ሀርቨስት ካደረግን በኋላ ወደ ኤሌክትሪክ ይቀይራል። ያ ወደ ኤሌክትሪክ ቀይሮ ነው ቀጥታ ወደ ብሔራዊ ግሪድ ነው የሚገባው። ከዚህ ቀደም ያልነበረ ቴክኖሎጂ ነው ማለት ይህ፣ መታወቅ አለበት። ሁለት ፐርፐዝ አለው። አንደኛ እኛ መጠቀም ባለብን ሰዓት እንጠቀማለን። በተለይ ኦፍ ታይም ላይ ደግሞ ለምሳሌ የበዓል ቀናት ማን ነው፣ የስራ በማይኖሩበት ቀን ቀጥታ ወደ ብሔራዊ ግሪድ ይገባል። ቀንም ራሱ እያገለገለ እያለኝ ብሔራዊ ግሪድ ስንጠቀም ቀጥታ ወደ ብሔራዊ ግሪድ ይገባል። ከሶላር ሲስተም ኃይል እያመለቼን ወደ ግሪድ ማስገባት ባደጉት ሀገሮች እየተቆጠረ ወደ ገንዘብ ነው የሚቀየረው። ከፋዩ ማን ነው? ኢትዮጵያ ኤሌክትሪክ ኃይል ወይ አገልግሎት ነው በምንጠቀመው ሳይዝ መጠን። ባደጉት አውሮፓ ብንወስድ ጀርመን ብንሄድ ሰዎች በእያንዳንዱ ቤት ጣሪያ እናየዋለን። ራሳቸው ብቻ መጠቀም ሳይሆን ለሀገር ጭምር ይሸጣሉ ማለት ነው። ይሄን ልዩ አድርጓል። ስናስብ ሲሆን ብርቅ ነው እንደ የታቆት አለ የምልሰው አይጠፋም። አሁን ስና ይሄኛው ብርቅ ነው በሆነ ነው የምንለየው። የምናመነጨው ኃይል ከመጠቀም አልፎ በማንጠቀምበት ሰዓት ወደ ግሪድ ኮንትሪቢዩት እናደርጋለን። የፕሮጀክቱን አድማስ ለማስፋት እና የሀገሪቱን ኢነርጂ አሟጦ ለመጠቀም ተቋማቶች ተሞክሮ ሊወስዱ ይገባል። እያንዳንዱ የመንግስት ተቋማት ለምሳሌ አዲስ አበባ ውስጥ ተቋማት ማድሚኒስትሬተሮችና ተጠሪ ተቋማቶች አሉ። ጣሪያ አላቸው። እያንዳንዳቸው ያን ጣሪያቸውን ቢጠቀሙ የሀገሪቷን ኢነርጂ ፍጆታን በከፍተኛ ሁኔታ መሽፈን ይቻላል። አሁን ባለፈው አንድ ጊዜ በሰራው ጣት መሰረት እያንዳንዱ አዲስ አበባ ውስጥ ያለ ቤት በቀን እንኳ ሰባት ኪሎዋት ሰባት ኪሎዋት ወደ ግሪድ ኢንጀክት ካደረገ ግቤ ዋና ግቤቱን የሚያክል ግድቦችን የሚያመነጩትን ሀይል ሴቭ ማድረግ እንችላለን ማለት ነው። ስለዚህ በቀጣይ ምንድን ነው እያንዳንዱ መንግስታዊና መንግስታዊ ሁሉ ተቋማት፣ የግል ተቋማት ህንጻ ሲገነቡ ይህንን በትክክል ማስተማር በቀጣይ ደግሞ አስገዳጅ አድርጎ ወደ ስራቱ ማስገባት ያስፈልጋል። ይህ ለኛ ብቻ አይደለም። ሌሎች ሀገሮችም፣ የአውሮፓ ሀገሮች ብዛት የሚጠቀሙበት ነው።